ከዛ ያንን ብለን ልብስ ሰጠን። ነው የሚሰፋ ልብስ እኔ የሚሰጠው እሱም ሰጠ። ከዛ 2006 ያው ህዳር 8 በውሻን እዚህ አደጋ ደረሰበት ማለት ነው። ትንሽ ገጠር ነው እንትናችን ሀገራችን ክፍለ ሀገር ነው። ከዛ እንደዛ አደጋ ደረሰበት። በቃ ተነስተን ያው ሳንቆርብ ማለት ነው ተነስተን መጣን። ወደ ዞን ተልከን ማለት ነው ያው ታከመ ምን አለ በ14ኛው ቀን መዳን አልቻለም። ያው አረፈሱ ወደ ውስጡ ገብቶ ስለነበር ማለት ነው፣ ያው ሳይቆረብ ቀረ ማለት ነው። አሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ። እንደተከበራችሁ የኑር ፋሚሊዎች እንደጠላችሁ ዛሬም በአዲስ እንግዲህ እስላማዊ በሆነ ታሪክ ተመልሰን ተገናኝተናል። ያው እንግዲህ ከዚህ በፊትም እንደነገርኳችሁ ይህ ቻናል በተቻለ አቅም ኮምፓራቲቭ ላይ፣ የሃይማኖት ንጽጽር ላይ መሰረቱን አድርጎ የሚሰራ ቻናል ነው። አዲስ የሆናችሁ ሰዎች ቻናላችንን ሰብስክራይብ ማድረግ ትችላላችሁ ማለት ነው። ነባሮች ደግሞ ቪዲዮውን ኢንሻአላህ ላይክ እያደረግን ለብዙ ሰዎች የሂዳያ ሰበብ እንዲሆን ቪዲዮ እንድታደርሱልኝ አድራ ማለት ፈልጋለሁኝ። ቃሪም አንዲት ሰለምቴታችን እንግዲህ በሕይወት የገጠማትን ታሪክ ታጋረናለች ማለት ነው። ኢንሻአላህ እሱን ቪዲዮ ተከታትለን እንመለሳለን። በቃ እዛ ጋራ ከተመ የእኔና የእሱ ሕይወት እዛ ስትደርስ ነበር። ከዛ ሁለት ልጅ ማሳደግ አለ። ከዛ በኋላ በቃ እዛ የሃይማኖቴ ጉዳይ አለ እና በዛ ደግሞ ያው ትንሽ እንትን ስለምላቸውም በፊትም ጥያቄ ስለምጠይቅ ምንም ስልም ለእኔ ብዙም እንትን የላቸውም። ከዛ በቃ የሚመጣው ማንም የለም። የሚገርምሽ ነገር በአጠቃላይ እኔ ከህይወቴ ወጡ ማለት ነው። ማለት እኔም በቃ ለምንድነው ከዚህ በኋላ ራሴን ፈልጌ አምላኬን ፈልጌ ማግኘት የምችለውን ነገር ማግኘት አለብኝ። አሁን የሚጎትተኝ አካል የለም። ቢያንስ የዛኔ ባለቤቴን እንዴት አድርጌ የሚለው ነገር ነበረኝ። ስለዚህ ወላሂ ነው የምልሽ ሁልጊዜ ማለት ነው ቤተክርስቲያን ሲሄድ የምጠይቀው ነገር አምላኬን ጥሩ ባልስጠኝ፣ ይላለው አንድ ግን ቀጥተኛውን መንገድ ምራኝ በቃ እንደው የሚል ጥያቄ ወላሂ። ሁላችሁም የምነግራችሁ ከኔ ህይወት ወላሂ ለምኑት፣ ቀጥተኛውን መንገድ ምራኝ ሁልጊዜ ጠይቁ። ወላሂ ይለው ነበረ። እስኪ አንድ አምላክ በቃ ለምንድን ነው በቃ እንደዚህ ውዝግብ ያለ አንድ እንዴ፣ በሆነ እምነት አሁን፣ እንዴ በሆነ እንትን፣ አንዴ በሆነ ጸበል ወጣ። እንዴ ለምንድን ነው እንደዚህ አይነት ፈተና ውስጥ የምንገባው? አምላክ እስኪ የሆነ ነገር ምራኝ እል ነበር፣ በፊት ጥሩ ባስጠኝ፣ አንድ ጥያቄ ነው። ከዛ በኋላ ደግሞ ይሄ ጥያቄ አለ ሁሌ። እና ራቁኝ፣ እኔም ከቤተ ክርስቲያን ብዙም ቀረው ማለት ነው። ከሰንበት ሰርቪስ ቤት ምናምን መሄድ አቆምኩ በቃ። አሁን ይሄ ጅም የሚለኝ ለምን? ምንም የለም እንደዛ ያልኩኝ በቃ። ምንድን ነው ቦታ የምገኘው ማታ ላይ ልጆቼ ስለሚጠይቁኝ አያቴ የነበረች እኔ ጋር ለሷ አሲዝና ልጆቼን እኔ እሄዳለሁ። ልጠጣ መጠጥ ቤት መሄድ ፈለኩ። የሆነች ጓደኛ ጋር ነይ እላትና ወላሂ መጠጣት ፈልጌ አይደለም፣ አልችልምም። ጭንቅላት ያመኛል ራሴን። አንድ ወይ ሁለት ከጠጣሁ ያመኛል። ግን በቃ እዛ አምሽቼ መምጣትን ፈለው እዛ መሻለሁ፣ እመጣለሁ ልጅቱ ጋር አብረን ከዛ በዛ አጋጣሚ ያው እኔ ስራ ነበረኝ እና ዛ ስራ ስራ የአሁኑ ባለቤቴ ተመድቦ መጣ። ምክንያቴን ነው አላህ ጋር ያገናኘኝ ልበለው፣ ድልድይ ማለት ነው። ከዛ ተመድቦ እንደመጣ እኔ ደሞ ፐርሶኔል ነኝ፣ ዛን ላይ ፀሐፊ። ከዛ ተመዘገበ ይዛኔ አው ጥቁር በጥቁር እንደለበስነው፣ በክርስትና ታውቃላችሁ ፀጉር መላጨት አለ። ጥቁር በጥቁር ተለብሳለሽ፣ አዘን ላይ ነኝ። እዛ እንትን አለ መዘገብኩት ምናምን እና ቢሮ ውስጥ ብቻዬን ሲያገኘኝ ይመጣል። የሚገርማችሁ ነገር ወላይ ለአዚም እሱንም ማመስገን ስላለብኝ ነው። አድዬ ማለት ያው ሰው ምክንያትም ሲሆንሽ ደስ ይላል አይደለ? ከዛ ይመጣል፣ ብቻዬን ያወራኛል። ወላይ ለምንድን ነው ግን በቃ ይሰማኛል እና ውስጤን እነግረዋለሁ። በቃ ይዞሽ ይለኛል። ሙስሊም ነው ወላይ እና እንዴት እንዶ ከነሱ የማይጠበቅ ነገር እኔ ክርስቲያን ነኝ፣ እንደዚህ ነኝ፣ እንዴት እንደዚህ ነኝ ነኝ ይችላል ላለው ሁሌ አበረታታኛል። ሻይ ቤት ሄዶ ከፍሎልኝ በቃ ቁርስት ብላ ምናምን ብሏት ይሄዳል። ሻይ ቤቷን ስመጣ ተከፍሏል። ነይ ቢይ ትለኛለች። ፍሬ ነይ እኛ ጋር ቢይ። እንዴ ይልማን ነይ የከፈለው ስል አሁን ባለቤት ይሄዱ የከፈለው እና ደስ እያለኝ እንትን እላለሁ። ሳበኝ ማለት ነው በቃ ውስጡ ከዛ ወዲያው ተወራ ማለት ነው የኔ እና እሱ ግንኙነት በቃ ሙስሊም ልታገባ ነው ምናምን ተብሎ በቃ ነው። ብዙ ጊዜ እንግዲህ እስላማዊ እንግዲህ ሰለምቴ ታሪኮችን እንግዲህ ስንመለከት ብዙ ጊዜ እስልምና ሲቀበሉ እህቶቻችን ብዙ ጊዜ የማሳቀቅ ከዛ እምነት እንዲርቁ የማድረግ እና የማስፈራራት ነገር ነው ብዙ ጊዜ የሚከሰተው። እንግዲህ ይህችም እህታችን ከዚህ የተለየ ነገር አልገጠማትም። በጣም በአስቸጋሪ ሕይወት ውስጥ የመጣች እህታችን ብንሆንም ነገር ግን በብዙ መከራ ውስጥ ሆና በብዙ ውጣ ውረድ ውስጥ ሆና ግን እስልምናዋን ለመያዝ ያደረገችው ጥረት በጣም እልህ አስጨራሽ እና በጣም የሚደነቅ ነው። ብዙዎቻችንም ከዚህ ታሪክ ብዙ ትምህርት እንደምናገኝ ተስፋ አደርጋለሁ። በጣም ታሪኩ መሳጭ ነው። ታሪኩን እንመልከት። ጋ ከተማው በቃ ያቹ ትንሽ ከተማ በጣም መወራ ጀመረ። ከዛ እሱም ሰማ ማለት ነው። እሱ ሲሰማ ይሄድና ይመጣል። እኔ ጋር ሲመጣ እንደዚህ እንደዚህ እየተባለ ነው ምን ይሻላል ሲለኝ፣ በቃ ከኔ ራቅ አልኩት። አንተ ከኔ የተሻለ ህይወት አለህ። ለምንድን ነው እኔ ጋር እንደዚህ የምትጨቆ ነው? በቃ ከኔ ራቅ ስለው፣ እኔ አንቺን የማይከፋሽ ከሆነ መራቅ አልፈልግም። በቃ ሀሳብሽም እንትን ማለት ፈልጋለሁ። ለአንቺ ግን አገርሽ ስለሆነ ይደብርሽ ከሆነ አንቺ ካልሽኝ ርቃለሁም ምናምን አለኝ ማለት ነው። ከዛ ሳስበው ማለት አሁን ከውስጤ እንትን የሚልብኝ ሰው የለ፣ ልጆቼ ናቸው። ልጆቼን ቀስ በቀስ ከራሴ ጋር እንተልላቸዋለሁ ፣ ስለዚህ ለማብዬ ነው። ይሄን ልጅ ራቅ ብለው ሳወራው ደስ ስለሚለኝ ለምንድን ነው ራቅ ብለው ብዬ ተሰማኝና፣ ይሁን ሰዓት አጋጣሚ ስልክ ደወለልኝ እሱ ማለት ነው ማታ ላይ። ከዛ በኋላ እንዶ ደስ ካለሽ አንዳንዴ እንደዋወል፣ እንገናኝ ላበረታሽ፣ ከጎንሽ ልሆን እፈልጋለሁ አለኝ ማለት ነው። ማለት ውስጤ የዋህነት ምናምን ማርኮት ይሁን እንግዲህ። አሁን ስናወራ እንደዛ ነው ታሳዝኝኛለሽ፣ ዝም ብለሽ ሳይሽ ታሳዝኝኛለሽ ስለሚለኝ ነው አሁን ማለት ነው። ከዛ በኋላ እንትን ማለት ጀመር፣ መቀራረብ ጀመር፣ መቀራረብ ጀመር። የሚገርምሽ ነገር ወላሂ አላህ ምን ያህል እንደምወደኝ የማውቀው ጓደኛ አለችው፣ ጓደኛ አለችው ማለት ነው፣ ውጭ ናት የዛኔ። ከዛ የአንስ ሰማ፣ ተረጋጋሁኝ በቃ፣ በሌላ መልኩ አያስበኝም፣ በወንድምነት ነው የሚለው። አይምሮ እናረጋጋው ማለት ነው። ከዛ እየቀጠል እኔም ደግሞ ሁለት ልጆች እንዳሉኝ በቃ ሁለት ልጆች አሏት፣ እንዴት እሷን ማግባት ትችላለህ ምናምን ይሉታል እሱን እንደዚህ ቀበጥ ነበረች እኮ እንትናት ማለት በጣም ዘንዛላ ምናምን ምናምን፣ የበፊት ህይወቴን እያነሱ ይነግሩታል። እሱ እንደውም በጣም የሚገርምሽ ያንን ሲሰማ በጣም እየቀረበ ይመጣ ማለት ነው። ሱብሃነላህ፣ በጣም ልብ የሚነካ ታሪክ ነው። እያሳለፈችው ውጣ ውረድ በጣም ሰፋ ያለ ነው። ነገር ግን ደግሞ ሁላችንም ኢንሻአላህ እናማርበታለን ብዬ አስባለሁኝ። በጣም ከባድ ነው እስልምናን እንዲሁ ከክርስትና ወደ እስልምና መምጣት ትልቅ ቻለንጅ ነው በማህበረሰቡ መገፋት አለ ራሷም ራሱ ወደ አዲስ ሃይማኖት ስገባ ያለው ብዙ ቻለንጆች አሉት ነገር ግን ይህ ነገር ሳይበግራት ልጆቿን እያሳደገች ከባሏ ከሞተባት በኋላ የሚያሳለፈችው መከራ ብዙ ሆኖ ሳለ እሷ ግን በዲኗ ጠንክራ መውጣቷ በጣም የሚያስገርም ነው ለሁላችንም እንሻላህ ትምህርት ይሆናል ወላሂ ለአዚም ምንም አላህ ሻይዴ ነው ነገ እንሄዳለን እኔ እስላም ስለሆን ሙስሊም ስለሆን አሁን ምናምን ብላችሁ በውስጣችሁ እንዳትይዙ። ወላሂ አንዲትም ነገር ሳልጨምር ሳልቀንስ ነው የማወራችሁ ማለት ነው። ከዛ በቃ እንደውም ጨመረ ወደ እኔ ጋር መጠጋቱን ነው። እቤት ይመጣና ጠርቶኝ ነው ወደ ስራ አብረን ሄደው፣ ትንሿ ልጄን በቃ ትምህርት ቤት እንድትውል አደረገ። ያው መዋያ ምናምን ስላልነበረ የዛኔ ሰራተኛ መቤት የለኝም ይዟት ይሄዳል። ኮኮ ብሎ ይዟት ይሄዳል ትምህርት ቤት ያጫውታታ ምናምን። በቃ ማለት ውስጥ የገባ ማለት ነው ከሃይማኖቱም በላይ ውስጥ የገባ ይሄ ልጅ። በዛ እንደዚ እንዳዛ እያል እንዳይረዝምባችሁ መጨረሻ ላይ ያቺ ልጅ መጣች ማለት ነው። ልጅቱ መጣች። እሷን ማግባት አለብህ አልኩኝ ማለት ነው። ወላሂ ማግባት አለብህ በቃ። ምርጥ ወንድሜ ነው እንድትሆን የምንፈልገው። እኔም ስለማልሆን ሃይማኖቴን ስለማልቀይርልህ ለምን ከኔ ጋር ጊዜህን ታባክናለህ? ስለዚህ ለልክ ብለን ከምንገባ ወደ እንደዚህ አይነት ህይወት በቃ እሷን ማግባት አለብህ ብዬ እንትን አልኩት ማለት ነው። ያው እያዘንም ቢሆን እሷን ተቀበላት ማለት እንትኑን፣ ኒካውን ሊያወርድ ነበር ስትመጣ፣ ኖ በቃ እንደመጣች እንደዚህ ማድረግ የለብህም ያው የማይመቻችበት ነገር ነበረ መሰለኝ። በፊት በስራም በምንም ይጣሉ ነበር መሰለኝ። እና መታ አስረድቻት ምናምን ኒካዬን ማውረድ ነው የምትፈልገው ኋላ አይቻልም ኖ አልኩት። በቃ ተቀበላት ማለት ነው። ተቀበላት መጣት ከእሷ ጋር በቃ ማውራት ምናምን ጀመሩ። ከዛ ከኔ ጋር ያው በእህትነታችን እንደቀጠልን እና እሷ መስማማት አልፈለገችም። አንደኛ ስራ ራሱ የሚሰራው ስራ አልወደደችለትም። በእኔ ነው መሄድ ያለብህ አለች። ሁለተኛ ያው እሷ መሄድ ትፈልጋለች፣ መልሳ ደግማ መሄድ ትፈልጋለች። ስራውን እንደገና ብር ይዤ በመምጣት እፈልጋለሁ። ኒካዬን እንደገና እንትን ይባላል፣ ካጀጃል ማለት እስኪ ሙስሊሞች ካሉ ያግዙኛል። እንደገና እንትን ማለት አለብኝ ማደስ አለብኝ ምናምን ምናምን የሚል ነገር ስትለው ያው የውስጣቸውን እዚህ ማውራት አልፈልግም። እሱ ለኔ እንግዲህ አድርቶ ይሁን አላውቅም፣ ፍቅሩ ከእሷ ጋር ያለው ነገር አልመች አለው። ስለዚህ ኒካዋን በቃ ተመልሰሽ ከሄድሽ አላት፣ ኒካዬን አውርደሽ ነው የምትሄጂው የሚል ነገር ተዋወሩ፣ እሷ ጋር ማለት ነው። ከዛ እኔን ፈልገህ ይሁን ምንድን ነው ንገረኝ፣ እኔም እኮ ነገ ለእኔም እንደዚህ ነው፣ ሌላ ሰው ስታገኝ ደግሞ እኔንም ልትተወኝ ነው ወይ? እንዴት እንደዚህ ታደርጋታለህ? ብለን እሱ ጋር ተጨቃጨቀ። ወላሂ ላዚም እንግዲህ አንቺ ከተውሽኝ አለ እሷንም አላገባትም፣ አንቺም ትቀሪያለሽ፣ እሷም ይቀራል። እሄዳለሁ ስላለችኝ እኔ ከዚህ በኋላ መጠበቅ ስለማልችል ነው፣ በፊትም ነግሬሻለሁ አለኝ። በቃ እሷ ጋር ተስማሙ ማለት ነው። ያው ኒካ አውርድ እንጂ እሄዳለሁኝ አለች። እዛ አወረዱ ማለት ነው። ያው ተነጋገሩ፣ አጎቷ ነበር ኒካ ያሳሰራቸው። ተነጋግረው እዛው ያለች አወረዱ። ከዛ በኋላ ሸኛት፣ በቁም ነገር ሸኛት። ከክፍል ሀገር መጥታ ምናምን በቃ ሁሉም ነገር አድርጎ እኔ ከአንድ ስነስርዓት አውርደው ያው እሷ ተመልሳ ሄደች ማለት ነው። ከዚህ በኋላ ምንድን ነው ማድረግ ያለብኝ እንግዲህ በቃ ኧረ አንዱ ይሄ ልጅ ይህን ያህል እየሆነ ነው። ስለዚህ ምን ላድርግ ስለው በቃ እንድትማሪሽ እስልምና ማወቅ ከሆነ የፈለግሽው እኔ የአንቺ ሁለት ልጆች ለእኔ ልጆቼ ናቸው፣ አሳድጌ እንደራሴ አሳድጌ ቁም ነገር አደርሳለሁ ስል ደግሞ ያለሽን ነገር ጥያቄ እስኪ እየጠየቅሽኝ እኔ ደግሞ እንትን እያልኩ ላምጣና ተማሪ ነው ኡስታዞች ጋር ላገናኝሽ፣ አለ። ኧረ እኔ ኡስታዝ ጋር እኔ እዚህ ሀገር ያውቁኛል ክርስቲያን መሆኔ፣ ስለዚህ ሌላ ችግር ነው የሚፈጠረው፣ በአንተም ላይ ሌላ አደጋ ያደርሱብሃል፣ ረፍ አልኩት። ከዛ በላፕቶፕ በፒሲ ወላሂ በጣም ማረሳው ልጅ ካሊድ ካሳሁን ታውቁት ከሆነ ካሊድ ካሳሁን ሁን 27 ዓመት በዳቁ ድቁና ላይ ነበረ፣ 27 ዓመት ዳቆን የነበረ ልጅ የእሱን ታሪክ ሙሉውን አስጭኖ አመጣልኝ ማለት ነው። ከዛ ያንን ማየት ጀመርኩኝ። እኔም ጥያቄ ነበረ ጥያቄዎችም በሙሉ ካሊድ ካሳሁን ወላሂ መለሰልኝ። በቃ ምንድን ነው የምፈልገው እንዳለ ሙሉዋን እሱ ያሳልፋትን ታሪክ እኔ ጋር አለ። የምፈልገው ጥያቄ ተመለሰልኝ ማለት ነው። ከዛ በኋላ አሁንም አፈርኩኝ ማለት እየተመቸኝ እየተመቼ እየተመቼኝ አፈር እሱን ልቀበል ነው ምናምን ለማለት ማለት ነው። ከዛ እንደዚህ እያለ እየተቀበል በቃ ከቤተ ክርስቲያን ሙሉ በሙሉ አቆምኩኝ። አጋጣሚ አላህ ሲረዳኝ እሱ ሌላ ቦታ ተቀየረ ማለት ነው፣ ስራውን ሌላ ቦታ ተቀየረ በቃ ጥሩ ሆነልኝ ለኔ። ከዛ ምንድነው ማድረግ ያለብኝ እኔ አሁን? ወይ ስራ ይመልቀቅ ነው ወይ ደግሞ እሱ ጋር መለያየት ነው፣ ከሁለት አንዱ ነው። ስለዚህ የቱን መምረጥ አለብኝ? ስራ ይመልቀቅ ማለት ነው። ከዛ እሱ ጋር እየተደዋወል እየተደዋወል እንደው ስራሽን በፍላጎት እንድትለቂ ነው የምፈልገው። እኔ ግን ከአንቺ ሌላ ማግባት አልፈልግም፣ እጠብቅሻለሁ ስራሽን ለቀሽ ስትመጪ። አሁንም አግባ ነው ያልኩት፣ ወላሂ ነው አሁንም፣ አሁን መቸገር የለበትም ሁለተኛ ጊዜ አግባ ስለ አሁንም በቃ እንደዚህ። ይህን ያህል መሥዋዕትነት ከፍለንበት አንቺ ሰው አተሽበት፣ ቢያንስ ብዙ ሰው ከጎንሽ የነበረ ሰው የራቀሽ በእኔ ምክንያት ነው። ስለዚህ እኔ አንቺ መተ አልችልም እስከም ምትመጪ እጠብቃለሁኝ ሲለኝ፣ አሁን ደግሞ ሁለት ቦታ ሆነሽ ሁለት ሃይማኖት ይዘሽ አሁንም ስለ እንትን ስላለኝ ውስጤ ገብቷል፣ ተመልሶልኛል። የስላሴ ጥያቄ የምፈልገውን አላህ የምፈልገውን ፈጣሪን፣ ምንም አይነት ግርዶሽ የሌለውን በቃ ብቻውን የምታመልኪው ብቻውን ለሱ የምትገዥለት ችግርሽንም ደስታሽንም የምትነግሪው አንድ ፈጣሪ አግኝቻለሁኝ። ስለዚህ ደግሞ ከጎኔ ደግሞ ይህን ልጅ ካገኘው ማግባት አልፈልግም ነበረ፣ ካገዘኝ ምን ችግር አለው። በቃ ወደ ሌላ ህይወት ከምገባ የሚለው ነገር እንትን አለኝ።